ኢትዮጵያ በኃይል የማመንጨት አቅሙ ከዓለም 15ኛ የሆነውን ግድብ ገንብታ አጠናቃለች። የህዳሴው ግድብ ከጀርባው ብዙ ጓዝ ያለው ኢትዮጵያም፣ ባለፉት 14 ዓመታት በፋይናንስ በፖለቲካ፣ በዲፕሎማሲውና በሌሎችም መንገዶች ብዙ ውጣ ውረድን ያለፈችበት ስለመሆኑ ይነገራል። በቴክኒካል ደረጃ በሳይንቲስቶች በሚኒስትሮችና በመሪዎች ደረጃ ስለ ህዳሴው ግድብ ብዙ ድርድር ተደርጓል። በሦስቱ ሀገራት፣ ኢትዮጵያ ግብፅና ሱዳን መካከል ያለው ንግግር እንዳ ለሆነው የድርድሩ ሂደት ከነጩ ቤተ መንግስት ከዛም የጸጥታው ምክር ቤት በመጨረሻም ወደ አፍሪካ ህብረት እንዲሸጋገር ሆኗል። የታለፈበት መንገድ ሁሉ ተሰንዶ መቀመጡ ቢነገርም በሆነውና በተገኘው ውጤት ልክ ግን ለህዝብ ስለ ድርድር ሂደቱ ይፋ ለመደረጉ ሲነገር ይሰማል። የአዲስ አበባ ዩኒቨርሲቲ የመስረታውን ሰባ አምስተኛ ዓመት ምክንያት አድርጎ ባሰናዳውና በቴክኖሎጂና ቢልት ኤንቫይሮንመንት ኮሌጅ በተካሄደው ዝግጅት ላይ ግን ከሌላው ወቅት በተሻለ ስለ ህዳሴው እና ከጀርባው ስለነበረው ጓዝ የተፍታታ ሐሳብ ሲቀርብ ሰምተናል። ሁሌም ስለ ህዳሴው የድርድር ሂደት ሲነሳ ኢትዮጵያ ጉዳዩ ከፕሬዝዳንት ትራምፕ ፊት እንዲቀርብ ለምን ፈቀደች ተብሎ በጥያቄነት ይቀርባል። በዚሁ ዝግጅት ላይ ይህው ሐሳብ ሰፊ ማብራሪያ ተሰጥቶበታል። ኢንጂነር ስለሺ በቀለ፣ የጠቅላይ ሚኒስትሩ የድንበር ተሻጋሪ ወንዞች ጉዳይ አማካሪና በህዳሴው ግድብ የድርድር ሂደትም የቡድኑ መሪና ዋነኛው ተደራዳሪ ናቸው። ወደ 18 የሚሆኑ የተለያዩ ሰዎች በኔጎሲዬሽን ውስጥ ግንባር ቀደም ሆነው ተሳትፈዋል። እና እያንዳንዱን ነገር በደንብ ፕሮግኖዝ አድርገን ምን ሊጠየቅ ይችላል እየአናላይዝ እያደረግን የ የኢትዮጵያ አቋም ሪስፖንስ፣ ሉዓላዊ መብቷን የሚያስከብሩ ነገሮች ምን ይመስላሉ የሚለውን በቅድሚያ እየተዘጋጀንበት በመሄድ ነው ዛሬ የደረስንበት እና ኢትዮጵያ አሸነፈ እንድትወጣ ያደረግነው ለመሆኑ የተለየ ውጤት ባያመጣም በግብፅ ጠያቂነት ሂደቱ ወደ ነጩ ቤተ መንግስት ሄደው ፕሬዝዳንት ትራምፕ ፊት እንዲቀርብ መሆኑ ኢትዮጵያን ተጨማሪ ጫና ውስጥ ማስገባቱ በጊዜው ሲነሳ ነበር። ለምን ኢትዮጵያ በዚህ ተስማማች የሚል ሀሳብም በጥያቄነት በሰፊው ይነሳል። ኢንጂነር ስለሺ ይህ ለምን ሊሆን እንደቻለ ያስረዳሉ። በዚህ በድርድር ሁኔታ ውስጥ በደንብ ማየት የሚገባቸው ኢትዮጵያ እንዳማራጭ የነበራት ወደ ጦርነት መግባት ወይ መደራደር ወደ ጦርነት መግባቱ አማራጭ ሊሆን አይችልም፣ ለማንም ሀገር። አለመደራደር ደግሞ ሌላም ኮንሲኩንስ ነበረው። ሌሎች ዲቨሎፕመንት ፋይናንስ ኦልሬዲ ኮሚትድ የሆኑትንም ማጣት ጭምርም ስለነበረው ስሪ ዳይሜንሽናል ቻሌንጅ ነበር። በደንብ ስንመለከተው ብዙ ሰው ኮሜንት ያደርጋል፣ ለምን አሜሪካ ከሄደ ምናምን። በግሎባል ዳይናሚክስ ውስጥ እየኖርን ሌሎች እናሸማገል እንዲህ ሲሉ እምቢ ማለት አይቻልም ግን መሄድ የሚችሉት ርቀት መገጠብ እንደ ሉዓላዊ ሀገር ፓርቲሲፔሽናቸውን መገጠብ ያስፈልግ ነበር። አደራዳሪ ሳሆኑ ታዛቢ በሚለው ሌቭል ነበር ሲሰሩ የነበሩት ማለት ነው። በግብጽ በኩል ወደ ጦርነት የመግባት ማስፈራሪያ ብቻ ሳይሆን ከጀርባ በመደገፍ ጦርነት ውስጥ ኢትዮጵያን እንዳስገባቻትም ያነሳሉ። ብዙ ሀብትና ገንዘብ መድበው ከውስጥም ከውጭም ፕሮጀክቱ እንዳይሳካ ያላደረጉት ያልሰሩት ስራ እንዳልነበርም አብራርተዋል። ትሬት እንድዋር ብቻ ሳይሆን ፕሮክሲ ዋር ተከፍቶብን ነበር። ብዙ ሰው የማይገነዘበው የሚዋጋውም ሀይል የማይገነዘበው ወይም ደግሞ የተወሰነች ጊዜያዊ እርዳታ ወይ ድጋፍ ከግብጽ ለመቀበል የተደረጉት ነገሮች ሁሉ በጣም አሳዛኝ ናቸው። አንዳንዱ በሚስንደርስታንዲንግ ባለማወቅም ሊሆን ይችላል። ግን በጣም አስቸጋሪ ነገሮች ነበሩ። እነሱ የሚሰሩት ደሊቤሬትሊ በሁሉም አካባቢ ለሚነሱ ግጭቶች ፊውል ማድረግ፣ ፋይናንስ መስጠት፣ መሰሪያ መስጠት እና ሀገራችን ተረጋግታ ልማት በስፋት በተለያየ መልክ በተለያየ ኮንሰንቲ ቦታ የሆኑት ውስጥ በስፋት መስራት እንዳንችል እረፍት ማሳጣል። እንደው እንደ ኤግዛምፕል በነገራቸው በአባይ ውስጥ በዌስተርን ኢትዮጵያ ሚኒስትሮች ሶስት አራት ትልቅ ፕሮጀክቶች የአስር ቢሊዮን የመሳሰሉ ታቅደው ዲዛይን ተደርገው ኮንትራክተር ተመርጦላቸው ስራ ተጀምሮ፣ ነገር ግን እነኚህ ፕሮጀክቶች እስከዛሬ ድረስ ፈራላይስ ቢኮዝ ኦፍ ኮንፍሊክት። መንገድ ቢሰራው ይጠለፋል፣ ይፈራል፣ አልሄድም ይላል። እነኚህን መስኖ ፕሮጀክቶች የሚሰራው ሪስኩ በጣም ሀይ ስለሆነ ለማሽነሪ፣ ለሰው፣ ከዛ ፓርቲስፔሽን ውስጥ ኮንትራክተሮችም ይፈራሉ። ስራውን አይሰሩም። እኛ ተርፎን መሳሪያ ለመሳሰሉት ማውጣት የምንችል አገር አይደለም። ነገር ግን ደግሞ ሉዓላዊነታችን ወይም ደግሞ አንድነታችን ትሬትን ሲሆን የግድ ወደዛ ሺፍት ይደረጋል ጠላቶቻችን ፋይናንስ ያደርጋሉ። ሎቢ ድርጅት ቀጥረው አሜሪካን ሴኔተሮች ኮንግረስ ሰዎች ኤሮፒያን ሄደው ኢቨን የናይል ሀገሮችን ሁሉ ለማሳመን ጥረት ያደርጋሉ። በተለይ ደግሞ አዲስ ያስገባናቸው ኮንትራክተሮች ከቻይና ከአሜሪካም አሉበት ከአብዛኛዎቹ ከኢሮፒያን ናቸው። እነሱንም ቦይኮት እንዲያደርጉ ብዙ ግፊት ሲያደርጉ የነበርበት ሁኔታ በፕሮክሲ ዋር ምናምን የመሳሰሉት መንገድ ላይ አምቡሽ የሚደረጉት በኮንቮይ መሳሪያዎች ተላለፍ ብዙ ይፈር ተደርጓል። በዚህ ህንንም ለመከላከል ብዙ ህይወት አልፏል እና ይህንም መገንዘብ አለብን። በብዙ ላብ ድካም፣ ደምን ጭምር የተገነባ መሆኑ መረዳት ያስፈልገናል ማለት ነው። ጉዳዩ ሶስት ጊዜ በጸጥታው ምክር ቤት ከታየ በኋላ ሂደቱ ወደ አፍሪካ ህብረት እንዲመለስ ተደርጓል። ይህም የኢትዮጵያ ተደራዳሪ ቡድን ትልቁ ስኬት ተደርጎ ይነሳል። የሶስቱ ሀገራት የድርድር ሂደት ዛሬም በእንጥልጥል ያለ ቢሆንም ኢትዮጵያ ከባዱን ጊዜ ተሻግራ ግድቡን ገንብታ ኃይል ማመንጨት ጀምራለች። ይህ የተደራዳሪ ቡድን ስኬትና ውጤት በልኩ ሊታወቅና ሊነገርለት የሚገባ ወደፊትም ለሌሎች ጉዳዮች እየመነዘርን ልንጠቀምበት የሚገባ ነው ይላሉ። ከሁሉም በላይ ግን የግብፅ ፖለቲከኞች በኢትዮጵያ ጉዳይ ያላቸውን አቋም በደንብ መረዳት ይገባል ብለዋል። ኢትዮጵያ ትልቁም ፈተና ተሻግራለች ያሉት ኢንጂነር ስለሺ በቀለ ከዚህ በኋላም በአባይ ተፋሰስም ሆነ በሌሎች የውሃ ክፍሎቿ ላይ ያለምንም ማፈርና መሳቀቅ ያዋጡኛል ያለቻቸውን ፕሮጀክቶች ሁሉ መስራት መቀጠል ይኖርባታል ብለዋል።